ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች እንደተለመደው ላይክና እና ሼር በማድረግ እንግዲህ እንበረታታ ማለት ነው። ዛሬ ደግሞ በተወዳጁና ልብ አንጠልጣይ በሆነው በምሳሌ ድራማ በክፍል ሰባ አራት ተከስተናል ማለት ነው። በባለፈው ክፍል እንግዲህ ዳጣና መድብል ወደ ኤፍራታ ጋር እየተጓዙ ነበረ። ከኤፍራታም ጋር እንግዲህ በንግግር አድርገው ካፌ ተቀጣጥረው እንግዲህ ኤፍራታን ስለሚፈልጓት ጉዳይ እንግዲህ ሀሳባቸውን በግልጽ ነገሯት። ኤፍራታ በሀሳባቸው ተስማምታ ዝናና ማህሌት ምን እያደረጉና ምን እንደሚያስቡ እንዲሁም ደግሞ በብሩክ ዙሪያ ላይ ምን እያደረጉ እንደሆነ እያንዳንዱን እንግዲህ የዕለት ዕለት ስራቸውን እንቅስቃሴያቸውን አንድ በአንድ እንድትነግሪኝ ይፈልጋልሁኝ አለ። እናም በዚህ አጋጣሚ ያንችም ህይወት ይቀየራል፣ ይለውጥልሻል በማለትም እንግዲህ የስራ ማስጀመሪያም እንግዲህ ብርም ሰጥቷታል ማለት ነው። ኤፍራታ እንደሚታወቀው ጥቅማ ጥቅም የምትፈልግና የምትወድ ሰው ናት። ማንም ይሁን ምንም በገንዘብ ትቀይራለች እና ምንም እንኳን የቅርቧ ሰው ቢሆንም ከገንዘብ ጋር አታወዳድረውም፣ ገንዘብን ታስቀድማለች። እሷም የሰጧትን እንግዲህ የስራ ማስጀመሪያ ሳንቲም ተቀብላ በሀሳባቸው ተስማምታ ወደ ቤቷም ሄዳለች ማለት ነው። ማህሌትና ዝና እንግዲህ በባለፈው ጉሮሯን አንቆ ነብስ ውጭ ነብስ ግቢ እያደረጋት ነበር የነበረው። እናም እንግዲህ ማህሌት የትም እባክህን ብላ እናም እንግዲህ በጣም ስትለምነው ነበር እና ያው ግሮሯን አሽቶ አሽቶ ነበር የለቀቃት ማለት ነው። እናም እንግዲህ ዝና ተስፋ የመቁረጥ ስሜት ውስጡ እንደው ስቅስቅ እያለ እያለቀሰም ተመልክተነዋል ማለት ነው። ሉላም ጠፋች። የት ነው ያለችው? እንዴት ነው ላገኛት የማንችለው? እያለም ከራሱ ጋር ክርክርና ንግግር ጀምሯል። መድብልም ደበደበኝ መጥቶ ትናንት በባለፈውም ብሩክ ደበደበኝ፣ ቆይ እኔ ምን እየወንኩኝ ነው እያለ ራሱን እየወቀሰና ራሱን እየታዘበ ተመልክተ ነዋል ማለት ነው። እጅጉን በጣም እየተበሳጨ እንግዲህ እጁን ከግድግዳ ጋር ካገኘው ነገር ጋር ሁሉ እንግዲህ እየተወራጨ ተመልክተ ነዋል እናም እንግዲህ ያሰበው ነገር ሁሉ እየተሳካለት አይደለም ማለት ነው። የሉላ ነገር እንግዲህ ሰላሙን ስታርጎታል። ሉላን ከዚህ በኋላ ማግኘት የሚፈልገው ያው የራሱ ማድረግ ሳይሆን መበቀል እናም እሷን ማጥፋት ነው የሚፈልገው፣ በቁሟ ማሰቃየት። ነገር ግን እጁ እንድትገባለት ይፈልጋል። ነገር ግን ልትገባለት እና ሊያገኛትም አልቻለም ማለት ነው። እናም እንግዲህ የተስፋ መቁረጥ ስሜትም እየታየበት ነው። ሉላና ሞገስ እንግዲህ አንድ ላይ ከቤት እንግዲህ ወጥተው ኬክ በጣም ይወዳሉና እናም እንግዲህ ዳጣን ማየት ፈልጋለሁ ናፍቃኛለች ዳጣ ይንጥራልኝ በማለትም እንግዲህ ከሞገስ ጋር እንግዲህ ጥሩ ጊዜም እያሳለፉ ይገኛሉ ማለት ነው ከሚወዱት ሰው ጋር እንግዲህ ጥሩ ጊዜ ማሳለፍ ምንኛ መታደል እንደሆነም እንግዲህ እያየን እየተመለከትን ነው እናም እንግዲህ ዳጣማ ልትመጣ አትችልም ይከታተሉናል እኮ እያለም እንግዲህ ሲነግራት እንደው ማየት ፈልጋለሁኝ እሷን ናፍቃኛለች ሲልም እንግዲህ ተመልክተነዋል ማለት ነው እናም እንግዲህ ለዳጣ ስልክ ደውልላትና እንዲገናኙም ይቀጥራታል። እናም በጣም ምር ብሎባቸው ተውበው እንግዲህ ፍልቅልቅ ብለው እንደ ጨረቃ አብርተው እንግዲህ ተመልክተናቸዋል ማለት ነው። ሞገስና ልውላ እንዲሁም ዳጣ ጥሩና ደስ የሚል ጊዜ እያሳለፉ ተመልክተናቸዋል። እናም እንግዲህ ኬክም እየተመገቡ በኬክ ክሬም እንግዲህ ፊታቸውን እየተቀቡ ጥሩ ደስ የሚል ሮመንዝዬ እንግዲህ ደስ የሚል ጣፋጭ ጊዜም እያሳለፉ ተመልክተናቸዋል። ዝና ግን እንግዲህ ቁጭ ብሎ ወረንዳ ላይ ከራሱ ጋር እየተከራከረና እየተናደደ እየተወራጨ ተመልክተነዋል። እናም እንግዲህ ማህሌትም ከዛ ጉሮሯን ከምታነቅ ተርፋ ወደ ቤትዳ እንግዲህ ለኤፍራታ ስለ ዝና ስታወራትም ተመልክተናል ማለት ነው። እናም እንግዲህ ሲጣርጎ ሊገለኝ ሊደፋኝ እያለችም እንግዲህ እያደረጋትን ነገር ሁሉ ነገረቻት እናም እንግዲህ ብሩክ ያለበትን ግን ታውቂያለሽ ወይ በማለትም እንግዲህ ኤፍራታ ስራዋን ጀምራለች ምንም የምታውቀው ነገር የለም ስለ ብሩክ ግን ደህና እንዲሆን ግን ከልቤ ነው የምመኝለት አለች ማህሌት ብሩክ ማለት እንግዲህ ምን አይነት መልካምና ቅን ደግ ሰው እንደሆነ የታወቀ ነው ማለት ነው። ነገር ግን ከብሩክ ጥቅምን አስቀድማ ህይወቷን አበላሽታ ቤቷን ትዳሯን እንግዲህ ምንቅርቅር አድርጋ እንዳልሆነ አድርገዋለች ማለት ነው። ማህሌት አሁን ላይ ያጸጸት ቢኖርባትም ግን እንግዲህ ክፉ ነገር እንዳይገጥመው እመኝለታለሁ ብላም እንግዲህ ስትመኝለት ተመልክተናል። መድብል እንግዲህ የወንድሙ መጥፋት እጅጉን በጣም ግራ አጋብቶታል። ቅድስትዬ ደግሞ ቤት እያጸዳች እንግዲህ የብሩክን ቲሸርት አግኝታ በዛ በናፈቀው እንግዲህ አንደበቷ ቲሸርቱን እቅፍ አርጋ ሽታውንም እንግዲህ የእሱ ሽታ ነው፣ የእሱ ጠረን ነው እያለችም እንግዲህ እጅጉን በጣም ከመናፈቅ የተነሳ እንግዲህ የእሱን ጠረኑን እንግዲህ እያሸተተችም ተመልክተናታል ማለት ነው። በስተ መጨረሻም ቲሸርቱ ላይ የሆነ ደም ነገር ታይና በጣም ደንግጣ ተሳቃም ተመልክተናታል። አሁን ላይ እንግዲህ ምሳሌ የማባይ ሳ እያለች እንግዲህ አባትሽ እንግዲህ አንቺ የታከምሽበት ሀገር ውጭ ሄደዋል። ውጭ የሄደ ሰው ደግሞ ቶሎ አይመጣም እያሉ እንግዲህ አሁን ላይ ለጊዜው ይህንን መልስ ሰጥተዋታል። ነገር ግን የብሩክ መጥፋት ሁሉንም እንግዲህ አሳስቧል። ብሩክ ምን ገጠመው? ተሰውሮ እንግዲህ ረጅም ጊዜያቶችን አስቆጠረ። ቅድስትዬም እንግዲህ በእሱ ናፍቆት ብክንክንክን ስትል እንዲሁም ደግሞ ከመጥፋቱ በፊት የጀመሩትና ያልቋጩት የፍቅር መንገድ ነበርና በጣም እየተብሰከሰከች እንግዲህ ተመልክተናታል ማለት ነው። ሉላ እንግዲህ እዚህ ጋር እምር ፍክት ውሎባት እንደ ጨረቃ እያበራች እንግዲህ ደስ ተሰኝታም ተመልክተናታል ማለት ነው። ውድና የተከበራችሁ አድማ የተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። መድብልና ቅድስት እንግዲህ ንግግር አደረጉ። መድብል እንዳየሁት ከሆነ ቅድስት ላይ አይኑን ጥሎባታል። እናም እንግዲህ ከብሩህ ጋር የሆነ ሪሌሽን መኖርና አለመኖሩን እንግዲህ ፎሎ አፕ የክትትልና የማጣራት ስራ ጀምሯል ማለት ነው። ቅድስትም ጋሼ እንደዛ አይነት ሰው አይደለም ጋሼ ምርጥ ሰው ነው እያለች እንግዲህ እያወራችን ተመልክተናል። መድብልም እንግዲህ እግረ መንገዱን የሆነ ሪሌሽን ውስጥ ገብተዋል ወይስ አልገቡም እያለ እያጣራም እንግዲህ ይገኛል ማለት ነው። እናም እንግዲህ የመድብል እይታ በቅድስት ላይ ብዙም አላማረኝም። ብሩክ እንግዲህ ወደ ቤቱ ቶሎ የማይመለስ ከሆነ መድብል ቅድስትን አፈፍ እንደሚያደርጋት ነው የተረዳሁት ማለት ነው። ዳጣና መድብል እዚህ ጋ እንግዲህ ዳጣ ደስ ብሏት እንግዲህ ስለ ቤተሰቦቿም እንግዲህ እኔ የቱጃር ልጅ ነኝ አባቴ በጣም ሀብታም ነው፣ ቆንጃ እህቶችም አሉኝ እያለች እንግዲህ ደስ ተሰኝታ አዲስ ሕይወት ጀምራለች። ዳጣ እምር ብሎባትም ተመልክተናል ማለት ነው። እናም እንግዲህ ውድና የተከበራችሁ አድማቅ ተመልካች ቅድስ ትዬ እንግዲህ ይኸው የብሩክን ቲሸርት እንግዲህ በናፈቀው ልባ እጅጉን በጣም ደስ ተሰኝታ እንግዲህ ቲሸርቱን እቅፍ አርጋ በእጇ እንግዲህ ይዘውም ተመልክተናታል ማለት ነው። ሌላው እንግዲህ ማህሌትና ብሩክ ማህሌትና ዝና በሚገርም ሁኔታ እንግዲህ በመጠጥ ዝና ራሱን ጨሰስ አድርጎ ተናዶ የሚያደርገውና የሚፈጽመው የሚተገብረው ነገር ስለሌለ እንግዲህ ሰክሮ እንግዲህ ማህሌትንም ጠርቷት፣ ማህሌት ያሰበችው ተሳክቶላታል። ማህሌት ከሱ ጋር ጥሩ የሆነ ጊዜና ላይፍ ማሳለፍ ይሁን ላይፍ መጀመር ትፈልግ ነበረ፣ ህልሙም ነበራት። ዛሬ ላይ ግን ህልሙ እውን ሆኖ ተሳክቶላታል። እናም እንግዲህ ዝና ስክር ብሎ እዛው እንግዲህ ሲጠጣ የሰከረበት ሆቴል እንግዲህ ወደ አንድ ክላስ እንግዲህ አምርተው አንድም አልጋ ላይ እንግዲህ አንድ ላይ እንግዲህ አድረዋል ማለት ነው። ኤፍራታም ደውላ ስልክ ምንሆና ነው ጠፋች፣ ሳቅድ ማህሌት እያለች እንግዲህ ስትደውል፣ አታስቢ ያሰብኩትና የተመኘሁበት ደረጃ ላይ ደርሻ አለውኝ። ከዝና ጋ ነኝ አንድ አልጋ ላይ በማለት ነው ሳልጸንስለት እንግዲህ አላድርም ማለች። በጣም እኮ ነው የምትገርመው። እሱማ መጸነሱ ቆይ መጸነሱ ላይ አትሩጪና ስልኩ ላይ ያሉትን ዶክመንቶች በሙሉ ልትፈትሽበትና ወደ ራስሽ ልታደርጊ ይገባል አለቻት። ልክ እንደሞገስ ማለት ነው በባለፈው እንዳደረጉት። እሺ ብላ እንግዲህ ኤፍራታ ባለቻት መሰረት እንግዲህ ማህሌትም ስልኩን እንግዲህ ከፍታ ነገር ግን ስልኩ ፓስወርዱ የስልኩ ፓተርን እንግዲህ በፊት አሻራ በአይኑን ብቻ አይታወቅም። ልትከፍት እንግዲህ ስትሞክር ዝና የሚገርመው ነገር እንግዲህ በተኛበት እንደው እንደ አህያ ይወራገጣል፣ ይፈራገጣል። በተኝቶም እንግዲህ ጥሩ ሰላም የለውም፣ በውኑም በመኝታውም ሰዓት ማለት ነው። ይገርማል፣ ያሳዝናሉ። እናም እንግዲህ እሱ ስልኩን ለመክፈት የስልኩን ፓተርን እየፈለገች እንግዲህ በአይን አሻራ ይሆን እንዲህ ብላ አይኑን እንግዲህ በእጇ ለማስገለጥ ሞክራ፣ በዛን አጋጣሚ እንግዲህ ዝና ከተኛበት ነቅቶ ተመልክተነዋል ማለት ነው። እንግዲህ አይኑን ግልጥ ሲያደርግ በጣም ደንግጦ እሱም ይነሳል። ማለትም እንግዲህ ክው ብላ ደንግጣለች። ምን ያደርጋት ይሆን? እንደው እንደፈረደባት አሁንም ጉሮሯዋን ሲጣርጎ ያሻት ይሆን በድጋሚ እናም እንግዲህ ያው ስካር የማያደርገው ነገር የለምና አንችን ባለሽንተ የሆን የሚል ውል አንትቻለው አንትቻ አለው እኔና አንቺ አንድ ላይ እያለም ነበር። እንግዲህ ሲያወራ የነበረው በስካር መንፈሱ ማለት ነው። እናም እንግዲህ ስካር የማደርገው ነገር የለምና ብቻ ግን እንግዲህ ማህሌት ያሰበችበት ደረጃ ደርሳለች። ደስም ተሰኝታ ተመልክተናታል። እናም እንግዲህ ቀጣይ ክፍልስ ምን ይሆን የሚለውን ደግሞ አብረን በቀጣይ ክፍል የምናይና የምንመለከት ይሆናል። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ። ላይክ እና ሼር ሰብስክራይብ በማድረግ አበረታቱ።